ትላንትና ጨረቃዎቼ ዳይመንዶቼ እያላቸኋቸው ዛሬ አንዳቸው ቢያጠፉ ፎቶቸውን እየከረበታችሁ የምታራምዱ አስመሳይ ሰዎች የእምነት እግዚአብሔር አምላክ ከእንደዚህ አይነት አስመሳይ ሰው እግዚአብሔር ይጠብቀን። ሰላም ሰላም፣ ጤና ይስጥልኝ፣ የስን ቤተሰቦች እንደምን አድራችሁ፣ እንደምን ቆያችሁ? ሰላማቸው እያላችሁበት ይብዛልኝ። እንኳን ለእናታችን ለማ ፍቅር ቅድስት ኪዳነ ምሕረት መታሰቢያው ቀን ደረሳችሁ፣ እንኳን አብሮ አደረሰን። እንዴት ናችሁ? ደና ናችሁ? እግዚአብሔር ይመስገን እና ያው ጨረቃዎቹ ሴጣን እያመሳቸው ነው እ ይሄ የሴጣን ፈተና ነው ብዬ ነው ማስበው። አሁን እና ብሩኪ አሁን የፈተናቸው ሴጣን ነው ሶሲንም ብሩኪንም ማለት ነው ቢኮዝ። ብርኬ እሷ ፍቅረኛ እያላት ይሄንን ስራ አይጠይቃትም ነበረ። እሷም ፍቅረኛ እያላት እሺ ብላ አትስማማም ነበረ ማለት ነው። ሶ የሴጣን ፈተና ነው ነው ማለት ነው። ብቻ ያው ሰው ሆነ የማይሳሳት የለም ይሳሳታል። በዚች ምድር ላይ ማንም ንጹህ የለም፣ ማንም ቅዱስ የለም። ሁሉም ይሳሳታል ማለት ነው። ፍጹም የሆነ ሰው የለምና። አሁን ነኝ አሁን እሱ እኔ አላደረግኩም ብሎ ሰላሳ ጊዜ መቤቴ ነው እያለ ነው። እናም ደግሞ በጣም በሲሪየስ እያወራ ያለው እያወራ ነው፣ ኮንፊደንስ ቢኖረው ነው፣ ስላላደረገ ነው እንደዚህ በጣም ሲሪየስ ሆኖ እየተቆጣ እያወራ ያለው ማለት ነው። እና አላደረግኩም ማለት አላደረግኩም ነው። ብቻ ልጁ እኮን ስነ ስርዓት ያሳደገው ልጅ ነው። በጣም በስነ ስርዓት እናቱ ያለ አባት በስነ ስርዓት ያሳደገችው ልጅ ነው። የምር በእንደዚህ አይነት ስራ ሰው መጥፋቱ ትንሽ ይከብዳል። ማርያምን፣ አላደረገውም፣ የምር አያደርግም። ልጁ በጣም ይፈራል። የሴት ልጅ ክብር አለው በዛ ላይ እናቱን በጣም ነው የሚወደው እና ደግሞ እንደዚህ አይነት እንደዚህ ያደርጋል ብሎ ማሰብ ራሱ የእውነት በጣም ይከብዳል። ብሩኬ ከመጀመሪያ ካያችዋቸው አብራችሁ ከመጣችሁ በጣም ስነ ስርዓት ያለው ልጅ ነው። ሶ ሀይሚጌ አሁን እሱን ሳታምነው ቀርታ አደለም። ሶሲን ነው በጣም እንትን። ባለፈው እየተፈቅለችው የነበረው ብሩኬ ነበረ አደለ እንትና ፍጽና አፍቅረዋለሁ ብላ ሁለቱም ነው፣ ለማስተማር ነው እሱ ለማስተማር ማለት ነው። አሁን ግን ብቻዋን እየተበቀለቻት ያለው ሶሲን ነው። ከሰማችሁ አሁን እሷ ብዙ ጊዜ ፕራንክ ስታደርግ በጣም እንትን ትላለች ማለት በቃ በጣም ሆና ነው የምትገኘው፣ ሆና ማለት ነው። እኔ በጣም ፎከስ የማደርገው መሀላ ነው መሀላ፣ አንድም ቦታ የማለችበት ቦታ የለም። ይቺ ልጅ በቀል ነው የያዘችው። በቀል ከማን ነው? ከሶሲ የሶሲ በቀል እያወጣች ነው ብዬ ነው ማስበው እንጂ በዚህ ፕራንክ ከቡርኬ ትለያያለች ብዬ የእውነት አይደለም ለማሰብ። እንጃ በጣም ነው የሚከብደው። በቃ እስከ ጥግ ይተማመናሉ። ታቋለች፣ ያቃታል። እና በዚህ እንጃ፣ በጣም ከባድ ነው፣ ከብዶበታል ረበታል በተለይ አሁን ዳኒ በጣም ነገሩን እያባበሰው ነው። እሱ እየተነገረው ነው እያወራ ያለው ፕራንክ እንደሆኑ ሳይገባው ቀርቶ አይደለም፣ ግን ከጀርባ እየተመክረው ያለው ነው እያወራ ያለው ማለት ነው። በራሱ ኮንፊደንስ አይደለም እያወራ ያለው ሃይሚ ፕራንክ እንደሆነ ከተስማማች እኔ መቀበል አይቅተኝም እቀበላለሁ ነው ብለዋል አይደል? ሶ አሁን ሃይሚ በቀል ነው ያዘችው ከማ ከፍቅረኛው ማለት ነው። ምክንያቱም ፍቅረኛ እያላት እንደዚህ አይነት ስራ አትስማማም ነበረ። ሶ እግዚአብሔር አምላክ ያስተካክልላቸው። ብርኬ አሁን በትላንትና የሆነ ቪዲዮ ለቃ ነበረ። ሀይሚ ቆንጆ ነገሩ እንዳልበረድ ያስታውቃል። ግን ቪዲዮ አዲስ አይደለም በቀደም የተቀረጸ ነው። አዲስ አይደለም ብቻ በጣም ከባድ ነው። በጣም ነው ጸጸቱ። በጣም ጸጸት ውስጥ እንደገባ አዮብሶ በጣም ሾር ነኝ ምክንያቱም የሀይሚ አሁን ሀይሚ በምትለቃቸው ቪዲዮዎች እሱ በጣም ነው የሚጎዳው። ማርያምን ይጎዳል። ሀይሚ እንደዚህ ሆና ለማየት ራሱ ታቃላችሁ። በሀይሚ ድርድር አያቅም፣ በጣም በጣም ማለት ነው በጣም ድርድር አያቅም። እንደዚህ ሆና ሲያያት የእናንተ ማራገብ አለ በዛ ላይ በዛ በሰራው ቪዲዮ የእውነት ጸጸቱ በጣም እኔ እንጃ፣ በጣም ነው፣ በጣም ማሰብ ራሱ በጣም ነው የሚከብደው ማለት ነው። እና ሀይሚዬ የኔ ቆንጆ ይቅርታ አድርጊለት። ይቅርታ ማድረግ መሸነፍ አይደለም። የምትወጂውን ሰው የምትወጂውን ሰው የሚወድሽን ሰው አሳልፈሽ በር ባትከፍቺ ጥሩ ነው። በር አትክፈቺ። አይደለም፣ አይደለም፣ ለአንድ ቀን ራሱ ለአንድ ሰከንድ ማለት ነው በር ለመክፈት ነው። ያንን ሰው እስከ ጥግ መጋፈጥ እንጂ አሳልፋችሁ አትስጡ ማለት ነው። ቅመሟ የኔ እናት የእውነት ይበቃል። የእውነት አንቺ ነሽ የምትጎጂው። ይሄ ልጅ የሆነ ነገር ቢሆን ይቅርታ ባደርግለት እንዲህ አይሆንም ብለሽ ጸጸቱ ከሱ በላይ ኦቨር ነው የሚሆንብሽ ማለት ነው።